ኮምፒውተር መግዛት ብዙዎቻችንን የሚያስጨንቅና ለብዙዎቻችን ጥያቄ የሚዳርግ ጉዳይ ነው አዲስም ሆነ ያገለገለ ላፕቶፕ እንዲሁም ዴስክቶፕ ስንገዛ ቅድሚያ ማየት ያለብን የትኛውን ነው ምን ምን መስፈርት ማድረግ ማስቀደም አለብን እንዲሁም ደግሞ ምን ምን ነገሮችን ማየት አለብን ለእኛ የሚጠቅመንስ የትኛው ነው በጣም ኦሪጂናል የሆነው የትኛው ነው ኮርጅ ሊሆን የትኛው ነው በምን እንለየዋለን ብለን በጣም እንጨነቃለን አንዳንዴ እንዲሁም ደግሞ ባለሙያ ይዘን እንሄዳለን ሁሉ ስለዚህ በዛሬው ቪዲዮአችን እኛ በራሳችን ምንም እውቀት ሳይጠይቀን ምንም ስለ ኮምፒውተር መማር ሳይኖርብን ምንም ነገር ሳንቸገር በዚህ ቪዲዮ ብቻ ይህንን ቪዲዮ ብቻ በማየት በቀላሉ እንዴት አድርገን የራሳችንን ስማርት የሆነ ትክክለኛ ኮምፒውተር ወይም ዴስክቶፕ ሊሆን ይችላል፣ ላፕቶፕ ሊሆን ይችላል፣ እንዴት መግዛት እንችላለን፣ በጣም አሪፍ ለእኛ የሚጠቅመን እንደፈለግ ነው መግዛት እንዴት እንችላለን የሚለውን እንመለከታለን ማለት ነው። ስለዚህ ይህንን ቪዲዮ እስከ መጨረሻው ድረስ ካያችሁት በራሳችሁ ኮምፒውተራችሁን መግዛት ትችላላችሁ ማለት ነው። ስለዚህ ቀጥታ ወደ ቪዲዮ እንሄዳለን። በመጀመሪያ ኮምፒውተር ስትገዙ ላፕቶፕ ሊሆን ይችላል፣ ዴስክቶፕ ሊሆን ይችላል፣ ማወቅ ያለባችሁ ወይም ደግሞ መወሰን ያለባችሁ ነገር ቢኖር ምንድን ነው ለምን ዓላማ ነው የምንገዛው የሚለውን መጀመሪያ ለመግዛት ከመሄዳችሁ በፊት ቤት ሁናችሁ ማሰብ አለባችሁ፣ መወሰን አለባችሁ ማለት ነው። ምክንያቱም የተለያየ ዓላማ ሊኖረን ይችላል ማለት ነው። ለምሳሌ ለጥናት ሊሆን ይችላል፣ ለትምህርት ሊሆን ይችላል፣ ለትላልቅ ለግራፊክስ ስራዎች፣ ለቪዲዮ ኤዲቲንግ ሊሆን ይችላል፣ ለጌሚንግ ጨዋታ ሊሆን ይችላል። ስለዚህ ለየትኛው ነው የምንሰራው የሚለውን ቀድመን ማወቅ አለብን ማለት ነው። ለትምህርት ከሆነ እንዲሁም ደግሞ ቢሮ ላይ የምናስቀምጠው ከሆነ የምንፈልገው ለጽሁፍ ከሆነ ቢሮ ላይ ቁጭ ብሎ ብዙም ስፔሲፊኬሽን አያስፈልገውም ማለት ነው። ብዙም ከፍ ያለ ማለት ነው። ለምሳሌ ራም ብዙም ላያስፈልገው ይችላል። ሀርድ ዲስክ ብዙም ላያስፈልገው ይችላል። እንዲሁም ሌሎች ኮሮች ብዙም ሊያስፈልጉ ይችላሉ ማለት ነው። ምክንያቱም ቁጭ ብሎ ለጽሁፍ ብቻ ወርድ ነው የሚያስፈልገው፣ ኤክሴል ነው የሚያስፈልገው፣ ኢንተርኔት ነው የሚያስፈልገው። እንዲሁም ደግሞ ሌላ ብዙ ነገር ላያስፈልግ ስለሚችል አነስ ያለ ነገር አነስ ያለ ነገር ነው የሚያስፈልገን ማለት ነው። ለቢሮ እና ለትምህርት ከሆነ ማለት ነው። እንዲሁም ደግሞ ለግራፊክስ እና ለቪዲዮ ኤዲቲንግ ከሆነ ደግሞ አዶቤ ስለምንጭ ነው። አዶቤ ፎቶሾፕ፣ ፕሪሚየር ፕሮ፣ 3D ሞዴሊንግ እና ኦቶካድ የመሳሰሉ ከባድ ሶፍትዌሮች ስለምንጠቀም ከፍተኛ የሆነ ራም፣ ሀርድ ዲስክ ስቶሬጅ፣ እንዲሁም ደግሞ ሌሎችም በጣም ከፍ ያሉ መሆን አለባቸው፣ ባትሪውም ጨምሮ ማለት ነው። ስለዚህ የምንገዛው ለምንድን ዓላማ ነው የሚለውን ማወቅ አለብን። ሌላ ደግሞ ለጌም ከሆነ ደግሞ ፈጣንና ጥራቱም በጣም መጨመር አለበት ማለት ነው። ምክንያቱም ጌም ሁሌም ትላልቅ ከባድ የሆኑ ጌሞችን ልንጭንበት ስለምንችል ግራፊክሱም ከፍ ያለ መሆን አለበት። ራሙም፣ እንደገና ኤችዲዲው ሃርድ ዲስኩም ከፍ ያለ መሆን አለበት ማለት ነው። ግን ይሄኛውን ኤክስተርናል መጠቀም እንችላለን ማለት ነው። ለጌም ስከፈለግን ኤክስተርናል ኤክስቴንሽን መጠቀም እንችላለን ማለት ነው፣ ስሎት ማለት ነው። ስለዚህ አላማችንን ስንወስን ለምን ነው ለምንድን ነው የምንፈልገው ለምንድን ነው? እኔ ስገዛ ላፕቶፕ ዴስክቶፕ ሊሆን ይችላል፣ ኮምፒውተር ላፕቶፕ ሊሆን ይችላል። ስለዚህ ለምን አላማ ነው የምገዛው? ምን ልጠቀምበት ነው የሚለውን ማወቅ አለብን ማለት ነው። ሁለተኛ ደግሞ ሃርድዌር ክፍሎችን እንመለከታለን ማለት ነው። ስለዚህ ከሃርድዌር ክፍሎች ወይም ደግሞ ከሚዳሰሱ ከኮምፒውተር ክፍሎች የምናየው አንደኛ ምንድነው፣ ኮምፒውተር ስንገዛ ሲፒውን ማየት አለብን ማለት ነው። ሲፒዩ ማለት እንግዲህ ሴንትራል ፕሮሰሲንግ ዩኒት ብለን እንጠራዋለን የኮምፒውተር አንጎል ነው ማለት ነው። ልክ እንደ ሰው ልጅ ጭንቅላት ማለት ነው። ስለዚህ የምትሰጡትን ማንኛውም ትእዛዝ የሚፈጽም እርሱ ነው ማለት ነው። ምክንያቱም መደመር፣ መቀነስ፣ ማካፈል፣ ማባዛት የትኛውንም የሂሳብ ስሌቶች ሊሆን ይችላል፣ ሎጂኮችን የተለያዩ ስራዎችን ስንሰጠው እኛ አሁን ለምሳሌ ኮምፒውተር ላይ ካልኩሌት አውጥተን ይሄ ይሄ ብለን ስንጽፍ አንድ ሲደመር አንድ ብለን ብንጽፍለት ይሄ ሲፒዩ ነው ማለት ነው። እንደዚህ ነው እንደዚህ ነው አሁን መደመር የላቀ እንደዚህ ይሄን ደምርለት ብሎ አስቦ እንትን ብሎ ምላሹን የሚሰጠን ሲፒዩ ነው ማለት ነው። ስለዚህ ሲፒዩ ሴንትራል ፕሮሰሲንግ ዩኒት ይባላል፣ ወይም የኮምፒውተር ዋና ብሬን ነው ማለት ነው። ስለዚህ ይሄን ማየት አለባችሁ ማለት ነው። ምክንያቱም የሚከናወነው ስራው በዚህ ስለሆነ ይሄ በጣም አሪፍ መሆን አለበት ማለት ነው። ስለዚህ ይሄንን ምን ምን ማየት አለብን ይሄን ሲፒዩን ካላችሁ አንደኛ ኮሩን ማየት አለብን። ኮርታይፕ ማለት ስለዚህ ኮርታይፕ ሁለት አይነት ናቸው። ኢንቴል አለ፣ ኤኤምዲ አለ። ስለዚህ ኢንቴል ላይ ኮሩን ማየት አለብን። ኮራይ ስሪ፣ ኮራይ ፋይፍ፣ ኮራይ ሰብን፣ ኮራይ ናይን የሚባሉ ታያላችሁ ማለት ነው፣ ይሄ ኢንቴል ላይ። ስለዚህ ቁጥሩ በጨመረ ቁጥር ለምሳሌ ኮራይ ሰብን፣ ኮራይ ፋይፍ እያለ ቢሄዳውን ኮራይ ሰብን ይበልጣል ማለት ነው። ጥራቱን እየጨመረን የሚሄደው አዳዲስ ፊቸሮች ይኖራሉ ማለት። ስለዚህ ኮሩ በጨመረ ቁጥር በጣም ቅልጥፍናውም እየጨመረ ነው የሚሄደው የመቀበል አቅም ጥሩ ነው እየሆነ የሚሆነ ማለት ስለዚህ አሪፍ ኮር መግዛት አለባችሁ ቅድም እንዳልኳችሁ ማለት ነው ለምንድን አላማ ነው የምጠቀሙ ብላችሁ ለግራፊክስ ዲዛይን ለቪዲዮ ኤዲቲንግ ለጌሚንግ ከሆነ ኮሩ ከፍት ማለት አለበት ማለት ነው ግን ለጽሁፍ ከሆነ ለትምህርት ከሆነ ዝም ብለን ወርድ ኤክሴል ምናምን ጠቀም ከሆነ ኮሩ ቢያንስም ችግር የለው ለጽሁፍ ብቻ ከሆነ ምክንያቱም ኮምፒውተሩ አይገልብንም ኮምፒውተሩ እንትን ያልብንም አይጨናነቀብንም ማለት ነው ግን ኮሮ አነስ ኮራይ ሁኖ ሆኖ አሁን ለምሳሌ አዶ ፕሪሚየር አዶ ፎቶሾፕ ፍንጭ ነው፣ በጣም ይግላል፣ በጣም ኮምፒውተሩ ፍጥነቱ እየቀነሰ ነው የሚሄደው ማለት ነው። ስለዚህ ይህንን ማየት አለብን። ሁለተኛ ደግሞ ኮር ካውንቱ ነው። ኮር ካውንት ስንል ፕሮሰሰር ስንት አካላዊ ኮር አለው ወይም ፊዚካል ኮር ስንት ነው የሚለውን ማየት አለብን ማለት ነው። ብዙ ጊዜ ብዙ ኮር በነበረ ቁጥር ኮምፒውተሩ ብዙ ስራዎችን በአንድ ጊዜ በፍጥነት መስራት ይችላል ማለት ነው። አሁን ለምሳሌ ቪዲዮ ኤዲት እዚ ጋር እየሰራን ሌላ ደግሞ በጎን ደግሞ ሌላ አሁንም ቪዲዮ ከፍተን አሁንም እዚ ጋር ቪዲዮ ከፍተን ዩቲብ እያየን እዚ ጋር ደግሞ ቪዲዮ ኤዲት እያደረግን በጎን ደግሞ ሌላ ኤግዜር ከፍተን እየሰራን አሁንም ሌላ ብዙ ነገር እንትን እያል ከፍተን እየሰራን ካለ ኮሩ አነስ ያለ ከሆነ በጣም ይጨናነጋል፣ ግን ኮሩ ከፍ ያለ ከሆነ ኮርካውንቱ የሆነ በአንዴ ብዙ ስራዎችን ማከናወን ይችላል ማለት ስለዚህ ይሄን የሚያዝ አለባችሁ ማለት ነው። ሌላ ደግሞ የጄኔሬሽን አስፈላጊነት ነው። ጄኔሬሽን ለምን ያስፈልጋል ብትሉን፣ ስትገዙ አንደኛ ጄኔሬሽኑ ከፍ ባለ ቁጥር በጣም ብዙ ነገሮችን የመቀበል አቅም አለው ማለት ነው እና አዳዲስ የሚመጡ ፌቸሮችን ይቀበላል ማለት። ስለዚህ ስንተኛ ጄኔሬሽን ነው የሚለውን እዛው ላይ ኮር ስንት ነው፣ ጄኔሬሽን ስንት ነው፣ ስንት ነው ደግሞ እዚህ ጋር ኮር ካውንቱ ስንት ነው። ዱዋል ኮር ሊሆን ይችላል፣ ዱዋል ሲክስ ሊሆን ይችላል። ስለዚህ ይሄንን ማየት ይችላላችሁ እዛ ማለት ነው። ስለዚህ ዱዋል ኮር ካለ በአራት ጊዜ በአራት ጊዜ በአንድ ጊዜ አራት ስራዎች መስራት ይችላል ማለት ነው። ቅድም እንዳልኳችሁ ወርድ እዚህ ጋር ብንከፍት፣ እዚህ ጋር ኤክሴል ብንከፍት፣ እዚህ ጋር ዶቢ ብንከፍት፣ እዚህ ጋር ደግሞ ቪዲዮ ብንከፍት አራቱን በአንድ ይመስራት ይችላል ዱዋል አራት ከሆነ ማለት ነው። ኮር ካውንቱ ማለት ነው። ስለዚህ ይሄንን ማየት አለባችሁ ማለት ነው። ሁልጊዜም ጄኔሬሽን ቁጥር ከፍ ባለ ቁጥር ያው አዳዲስ ቴክኖሎጂዎች ሲመጡ አዳዲስ ፊቸሮች ሲመጡ በቶሎ ጥሩ ስለሚሆን ከፍ ያለ ጄኔሬሽን ትመርጡ አሪፍ ነው ማለት ነው። ሌላው ደግሞ ስፒዱ ጊጋ ኤች ዜድ ብለን ፍጥነቱን ያው ጊጋ ሄርዝ ነው መለኪያው ማለት ነው። ስለዚህ ይህም ፍጥነቱ በጨመረ ቁጥር ያው አሪፍ ነው ማለት ነው። ኮምፒውተራችን ፍጥነቱ ይጨምራል ማለት ነው። ስለዚህ ይሄንን አይታችሁ መግዛት ትችላላችሁ ማለት ነው። ሌላ ሁለተኛው ደግሞ ሌላው ደግሞ ወሳኙ ነገር ራም ነው። ራም ስንል ራንደም አክሰስ ሜሞሪ ብለን እንጠራዋለን ማለት ነው። ስለዚህ ኮምፒውተራችን ላይ አሁን እየሰራንበት ያለው ሴብ ከመሆኑ በፊት ሴቭ ከመሆኑ በፊት የሚቀመጥበት ማለት ነው። ስለዚህ ይሄ ምንድነው ቴምፖራሪ ጊዜያዊ ፋይላችን የሚቀመጥበት ቦታ ነው ማለት ነው። ስለዚህ ራማችን ስንገዛ ያው ፍጥነቱን ይወስናል ማለት ነው። ይህን ማወቅ አለብን። ራማችን ስንገዛ ማለት ነው፣ ማለት ኮምፒውተራችን ስንገዛ ራማችን የኮምፒውተራችን ፍጥነት ይጨምራል የሚቀንሰዋለን ማለት ነው፣ ይሄ ይወስናል። ስለዚህ ራማችን ከፍ ባለ ቁጥር ፍጥነታችንም ከፍ እያለ ይወዳል ማለት ነው። ምክንያቱም ራሙ አነስ ያለ ከሆነ ደግሞ ኮምፒውተራችን ስሎው እየሆነ ይሄዳል ማለት ነው። ስለዚህ ይሄንን አስባችሁ መግዛት አለባችሁ ማለት ነው። አሁን ለምሳሌ አዶ ፎቶሾፕ ከፍታችሁ ሲሰሩ ፎቶሾፕ የሚቀመጠው ዳታ በራም ላይ ነው ማለት ነው። ስለዚህ ብዙ ፋይሎችም አፕሊኬሽኖች በአንድ ጊዜ ከፍቱ ራም ላይ ይሞላል ማለት ነው። ምክንያቱም ብዙ ሴቭ ያላደረግናቸው ብዙ ፋይሎች ካሉ ራም ላይ ስለሚቀመጡ ይጨናነቃሉ። ግን ራሙ ከፍ ባለ ቁጥር አይጨናነቁብንም ማለት ነው። ስለዚህ ከፍ ያለ ራም መግዛት አለባችሁ። እንዴት የሚጠቀመውን ራም አሁን እየተጠቀምነውን ያለውን ራም እንዲሁም ፊዚካል ራም እንዴት ማወቅ እንችላለን ካላችሁ ታስክ ማናጀር ላይ ትገባላችሁ ማለት ነው። እንዲሁም ከፍታችሁ እንዲሁም ፐርፎርማንስ የሚለውን ስር ሚሞሪ የሚለውን የምትመለከቱ የኮምፒውተራችሁ ስንት በመቶ ራም እየተጠቀመ እንደሆነ ማየት ትችላላችሁ ማለት ነው። ለምሳሌ አስራ ስድስት ራም ውስጥ አምሳ ፐርሰንት መጠቀም ማለት ስምንት ጂቢ እየተጠቀመ ነው ማለት ነው። ምክንያቱም አምሳ ፐርሰንት ነው እየተጠቀመ ያለው አስራ ስድስት ጂቢ ነው፣ ስለዚህ ስምንት ጂቢ ነው እየተጠቀመ ያለው ማለት። ስለዚህ እናንተም ማየት ትችላላችሁ እንደዚህ አድርጋችሁ ስንት ራሙ ስንት እየተጠቀመ እንዳለ። አሁን ኮምፒውተራችሁ ላፕቶፓች ሊሆን ይችላል ዴስክቶፓችሁ ሊሆን ይችላል። ስለዚህ በዚህ ስቴፕ መሰረት መጀመሪያ ታስክ ማናጀር ላይ ሄዳችሁ ፐርፎርማንስ የሚለው ጋር ሄዳችሁ ከዛ ሜሞሪ የሚለው ተጭናችሁ ማየት ትችላላችሁ ማለት። ስለዚህ ራም ምን ያክል ያስፈልገናል ለሚለው ዝቅተኛ ስምንት ቢሆን ይመረጣል ማለት ነው። ለመደበኛ ያለው ቢሮ ስራና ለኢንተርኔት ቢዚ እንዳይሆንብን ሪኮመንድ የሚደረገው ግን 16 ጂቢ ነው ለብዙ ሰው ተስማሚ የሚሆነው ማለት፣ ለቪዲዮ ኤዲቲንግ ሊሆን ይችላል፣ ለጌሞች፣ ለተለያዩ ስራዎች 16 ሪኮመንድ ይደረጋል። በፕሮፌሽናል ደግሞ 32 ራም እና ከዛም በላይ ይመረጣል ማለት ነው። ቀጣይ ደግሞ ዋነኛ የሚያስፈልገን ነገር ስንገዛ ማየት ያለብን ነገር ምንድነው ነው? ስቶሬጅ ነው። ስቶሬጅ ስንል ሙሉ ፋይሉ ሼብ ካደረግነው በኋላ በቋሚነት በዘላቂነት ዳታ የሚቀመጥበት ማለት ነው። ስለዚህ ስቶሬጅ ላይ ሁለት አይነት አለ እንደ ኮምፒውተራችን ማለት ነው። ኤስኤስዲ የሚባልና ኤስኤስዲ እና ኤችዲዲ የሚባል ማለት ነው፣ ሀርድ ዲስክ ማለት ነው። ስለዚህ ሁለት አይነት ታይፕ ሀርድ ዲስክ አለ። ስለዚህ እነዚህ ልዩነታቸው ምንድነው ስንል፣ ከፍጥነት አንፃር ኤስኤስዲ ፈጣን ነው። ኤችዲዲ ቀርፋፋ ነው፣ ስሎ ነው ማለት ነው። ከሜካኒዝም አንፃር ደግሞ ይሄኛው ሜካኒካል አይደለም፣ ኤስኤስዲ። ኤችዲዲ ደግሞ ሜካኒካል ነው ማለት ነው። እንደገና ደግሞ ከጥንካሬ አንፃር ኤስኤስዲ ከወደቀ የሚበላሽ ነው በጣም ማለት፣ ከወደቀ የመበላሽ እድሉ ዝቅተኛ ነው። ይሄ ኤስኤስዲ ማለት ነው። ኤችዲዲ ደግሞ ለስብራት በጣም አደጋ ላይ ነው ማለት ነው። ውድቀት ዳሜጅ ሊያደርግ ይችላል ቢወድቅ ማለት ነው። በጣም ተጋላጭ ነው ማለት ነው። ትንሽ ነገር ነው የሚበላሸው ማለት ነው። ከፕራይሱ አንጻር ስናይ ደግሞ ከዋጋው አንጻር ይሄ ኤስኤስዲ በጣም ውድ ነው። ኤችዲዲ ደግሞ ርካሽ ነው ማለት ነው። ከኦፕሬቲንግ ሲስተም አጠቃቀም አንጻር ደግሞ ማለት ከአጠቃቀሙ አንጻር ስናይ ኦፕሬቲንግ ይሄ ኤስኤስዲ ኦፕሬቲንግ ሲስተም አፕሊኬሽኖችን በተደጋጋሚ የሚከፍቱ ፋይሎችን በፍጥነት ይከፍታል ማለት ነው። እንደገና ደግሞ ኤችኤችዲ ትላልቅ ተጨማሪ ፋይሎች እንደ ሙቪ፣ እነ ፎቶ አርቺቭ፣ ዶክመንት እነዚህም ይከፍትልናል ማለት ነው። ስለዚህ ምርጫችሁን ኤስኤስዲ ቢሆን በጣም ይመረጣል ማለት ነው። ምክንያቱም ኦፕሬቲንግ ሲስተም እና ሌሎች ዋና አፕሊኬሽኖች በሚጫኑበት ጊዜ ኤስኤስዲ ከሆነ ኮምፒውተራችሁ በጣም በሰከንዶች ውስጥ ነው የሚከፍተው ማለት ነው። በጣም ፍጥነት አለው ማለት ነው። ስለዚህ ለጠላታችሁ ደግሞ በጣም ወሳኝ የሆነ ለፍጥነታችሁም ኤስኤስዲ ነው። ይሄን ብትጠቀሙ ይመረጣል ማለት ነው። ሌላው አስፈላጊ ነገር ተጨማሪ የምናየው ምንድነው ግራፊክስ ካርድ ነው። ጂፒዩ የምንለው ግራፊክስ ካርድ ነው። ይሄ ግራፊክስ ካርድ ማለት ደግሞ ከስክሪናችን ጋር የተያያዘ ስራውን በሙሉ የሚሰራል እነሱ ነው ማለት ነው። ስለዚህ ሁለት አይነት ግራፊክስ ካርድ አለ። አንደኛ ኢንቴግሬትድ ግራፊክስ ካርድ አለ፣ ሁለተኛ ደግሞ ዴዲኬትድ አለ። ይሄ ኢንቴግሬትድ የምንለው ደግሞ አብዛኛውን ኮምፒውተር ላይ ያለው ነው። ለቢሮ ስራ፣ ለአነስተኛ ስራዎች በቂ የሆነ ነው ማለት ነው። ይሄ ዴዲኬትድ ግራፊክስ ካርድ የምንለው ደግሞ እንደ ኒቪዲያ ወይም ደግሞ ኤኤምዲ ካሉ ኩባንያዎች የሚመጣ ሲሆን የራሱ የሆነ ቨርቹዋል ራም ያለው ነው ማለት ነው። ስለዚህ ለቪዲዮ ኤዲቲንግ፣ ለዲዛይን እና ለጌሚንግ እነዚህ ቢኖሩት ይመረጣል ማለት ነው። ስለዚህ ለከባድ ስራ ከፈለጉ የግራፊክስ ካርድ ቨርቹዋል ራም ያስፈልገዋል ማለት ነው። ስለዚህ ይሄንን ማወቅ አለባቸው ማለት ነው። ሌላው ደግሞ ስክሪን ሳይዝ እና ሪዞሉሽን ነው ማለት ነው። ስለዚህ ስክሪን ሳይዝ ደግሞ ምን መሆን አለበት የሚለውን ስታዩ ለላፕቶፕ በኢንች ይለካል ማለት ነው። አስራ ሶስት ኢንች ከገዙ ይዞ ለመንቀሳቀስ በጣም ቀላል ነው፣ ፖርቴብል ነው ይንቀሳቀሳል ማለት ነው። አስራ አምስት ነጥብ ስድስት ኢንች ወይም አስራ ሰባት ኢንች ከሆነ ለስራ ለመስራት ምቹ ነው። ነገር ግን ተሸክሞ ለመንቀሳቀስ ትንሽ ከበድ ሊል ይችላል ማለት ነው። ሌላው ሪዞሉሽኑን ስናይ በምስሉ የምስሉን ጥራት የሚለካው በሪዞሉሽን ነው። ፉል ኤችዲ ወይም 1920 በ1080 ፒክስል በአብዛኛው ሰው በቂ የሆነ ጥራት ያለ ምስል ይሰጣል ማለት ነው። ስለዚህ ይሄኛው ማለት ነው። ሌላው ቱኬ ፖርኬ እና ሌሎችም ለፕሮፌሽናል ዲዛይን እና ለቪዲዮ ኤዲቲንግ ከፈለጉ እነዚህን ጥራቶችን መምረጥ ትችላላችሁ ማለት ነው። ስለዚህ ጥራቱ በጨመረ ቁጥር ደግሞ ግራፊክስ ካርድን ይፈታተነዋል ማለት ነው። ስለዚህ ይህንን ታሳቢ በማድረግ መምረጥ ይጠበቅባቸዋል ማለት ነው። ሌላው ምንድን ነው ፖርቶች እና ባትሪ ነው። ፖርት ስንል፣ ስለዚህ ስንገዛ ደግሞ ላፕቶፓችን ሊሆን ይችላል፣ ዴስክቶፓችን፣ ፖርቶች ቼክ ማድረግ አለብን ማለት ነው። የሚሰሩት የትኞቹ ናቸው? የማይሰሩት የትኞቹ ናቸው? አሁን የመጡት ሪሶርሶች ላይ ደግሞ ማየት ያለብን ይሄ ኢንተርኔት ኬብል፣ ኢንተርኔት የምንጠቀምበት ኬብል ማለት ነው። ኖርማል ዘው ላፕቶፕ ላይ አይኖርም። ስለዚህ ይሄንን ሌላ ኤክስቴንድ የሆነ ሌላ ተጨማሪ ኬብል ሊያስፈልገን ነው ማለት ነው፣ ኤክስተርናል ኬብል። ስለዚህ ያንን ከማድረጋችን በፊት ምንድን ነው የሚለውን እያንዳንዱ ፖርት ፍጥነቱን ምን ምን አሉ የሚለውን ማየት አለብን ማለት አሁን ለምሳሌ ዩስሲቢ ሶስት ነጥብ ዜሮ ዩስሲቢ ታይፕ ሲ፣ ኤች ዲ ኤም አይ፣ ዲስፕላይ ፖርት የመሳሰሉትን እነዚህን ማየት አለብን ዩስሲቢ ሁለት ነጥብ ዜሮ ስለዚህ እነዚህን በሙሉ እያየን መግዛት ይኖርብናል ማለት ነው። ሌላው ደግሞ በተመሳሳይ ባትሪ ላይፉ ምንድን ነው የባትሪ ህይወቱ ምን ይመስላል የሚለውን ማየት አለብን ማለት ነው። በተለይ ላፕቶፕ ስንገዛ ቻርጅ አድርጋችሁ ለምን ያክል ሰዓት እንደሚቆይ መራገጥ ይኖርባቸዋል ማለት ነው። በተለይ ዩስድ የሆኑ ላፕቶፖች በጣም ከጊዜ ከትንሽ ጊዜ ቆይታ በኋላ ዩስ ዳይሬክት ሊሆኑ ስለሚችሉ እነዚህም በጥንቃቄ ማየት አለብን ማለት ነው። እንደገና በምን አይነት ቼክ ማድረግ እንችላለን ካላችሁ ሲኤም ዲ ላይ ገብታችሁ ኮማንድ ጽፋችሁ አሁን የሚያሳያችሁን ኮማንድ ጽፋችሁ ባትሪ ምን ያክል ሰዓት እንደሚቆይ ከዚህ በፊት የነበረው ሂስትሪ ባትሪው ምን ያክል ሰዓት እንደቆየ፣ ምን ያክል ሰዓት እንደተጠቀመ፣ ምን ሰዓት እንደዘጋ ማየት ትችላላችሁ፣ ሂስትሪው ማለት ነው። በዛ መሰረት የእናንተንም ቼክ ማድረግ ትችላላችሁ ማለት ነው። ያክል ኮምፒውተር ስንገዛ በዋናነት አላማችንን ማወቅ አለብን። ለምን አላማ ለምን ፐርፐስ ለምን ጥቅም ነው ምንገዛው የሚለውን ሌላው ደግሞ ሲፒዩን ፕሮሰስ ሴንትራል ፕሮሰሲንግ ዩኒቱን እና ደግሞ ጄኔሬሽኑን መመልከት አለብን ብለናል። ራም፣ እንዲሁም ስቶሬጁን ኤስኤስዲ፣ ኤችዲዲ እና ደግሞ ግራፊክሱን ማየት አለብን ብለናል። ስለዚህ ቪዲዮ ከተመቻችሁ ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። መልካም ቆይታ ይሁንላችሁ።